የአዲስ አበባ ልጅ ከአዲስ አበባ ልጅ ጋር አላወቀኝም ብሎ አይጣላም። እበታም በአንቀልባ የመጣፈው አዛባ የአዲስ አበባ ልጅ አላወቃችኝም ብሎ አይናደድም። እበታም በአንቀልባ ኬት አባሽ ተለቃቅመሻል ዝርያ ነኝ በማርያም በቃ ሮ ላይ እሷም እንትን ትበልሽ ገባሽ አውሩና ካልተመቸሽ ታስወጫታለሽ። እንድታወራኝ እኮ ነው የምልሽ። አላቃትም፣ አታቀኝም፣ ላቃትም አልፈልግም። ወይ ልጅቷ አሁን ቅድም እንደገባችው ሙና እንዳለችው የለ ምናልባት እንደ እሷ ረስተሻት እኮ ነው የምትተዋወቁ ከሆነ ገብታት። ላቃትም አላቃትም በቃ አላቃትም አልፈልግም በቃ በሽሉ ስድስት ነስ ማለት ነው። ከዛ በኋላ ናች ብለን የሆነ ነገር ዝም ብለን የሆነ ነገር እናደርግ። በሽሉ ስድስት እንንከስ ማለት ነው። በቃ እኔ በሽሉ ስድስት ንንከስ። ድሽሮ ስለማከብርሽ ለአንቺ አቆማለሁ። በጣም ነው የምወድሽ፣ አዲስ በጣም ነው የማከብርሽ። ምን ነው? ሮ እኔ አቁሚ ስልሽ እኔን አትወጅኝም? እን በቃ በእኛ ስድስት ነው ሰባት ስላላች በስድስት ነው። እኔ ደግሞ እኔ ደግሞ ሮሚ እግዚአብሔርን አናቡንም በጣም ነው መወዳት አንችን በጣም ትግባባላችሁ እኮ ብዬ ነበር። እኔ ማለት ነው። እኔ በቃ ታውቋታላችሁ ልጅ

እመቤቴን በቃ ሮሚ እንደዛ ከሆነ ማለት ነው። እኔ በቃ ለሮሚ ትግባና ተስማሙ። አና መጀመሪያ ት አርባ አርብ እኮ የመጀመሪያው እኮ የመጀመሪያው ጠርሙስ ሴት ልጅን ያስነከሰች እኮ አናቡ ናት። ቤቴ ሮሚ ከብታ ድጋሚ ገብታ ዲስርስፔክ ካረገችሽ ሂጅባት እንደፈለግሽ። በእውነት ግን ትግባና ተስማሙ። አታው ራሷ ማሳወን አንችማ ሮሚዬ በእግዚአብሔር እኔ ያለ እንዴ ሮሚ አሁን ኢንግላንድና አሜሪካን ሀገር ጫማ ሲንጠለጠላ የተሻላ ደለ ኤሌክትሪክ ላይ እንደዛ ፒያሳ ላይ ማለት ነው፣ እትብቷ የተንጠለጠለ ናት። እመቤቴን ነው የምልሽ እግዚአብሔር

ሮሚ እሷንም ትክዳት አለች እኮ ስት ሲነሳባት እኮ እኔን አላቀሽም ትለኛለች። ሴትዮዋ እኮ ትግባ። አንድ ቁጥር ጸሐፊ በእውነት ተስማምተው ተነጋግረው እንትን ማለት አለባቸው። ሀና አንድ ነገር ግን ካለችሽ ሮሚዬ ሂጂባት ምንም ማድረግ አንችልም። ሀና አንድ ቁጥር ጸሐፊ ማሬ ደግሞ እኔ ሁለቱንም ወዳችኋለሁ። ማርያምን መከራ ገብታ ሮሚ እያየች ነው ልከውላት ቆይ ያቤት አበሻ ሪ ወይ ሀናውል አሁን ሌሎች አንድ ነገር ነው። እኔ እና እሳ ማማሩ ማን የምንስማማው፣ ዝም ይበሉና እንደማመጥ ፈርተው አይንቃሉኝ። ምንም መፍራት አያስፈልግም። እኔ እና እርሶ እንነጋገር። ምን ሆነው የፈሩት? ቆይ ከኔ ጋር መነጋገር እንዲ ሽንዳፍናሽ የምጠጭ ሰካራም። እኔ ደግሞ እኔንም የሚያውቁ ይንገሩሽ። መጠጥ በደረሰበት ደርሽ የማቃለም መጠጥ እንደሚያዋርድ አቃለሁ። ናይት ክለብ ውስጥ እንደ መጥረጊያ እስክጣል ናይት ክለብ ውስጥ የምገኝ ሴት አይደለውም። አንቺ ብሄብሄርሽ የተላከልኝ ቪዲዮ ከዛ ያልፍም። ስለዚህ ከአንቺ ከወረድሽ አይነት ወርደሽ የምታወርድ ሴት ጋር እኔ ቆሜ አላውራም። ልክ አለኝ፣ ክብር አለኝ። ከማውራቸው ከምጣላቸው አንቺ ከአንቺ ጅጅክ እያ ትሻላለች። የደረሰኝ ቪዲዮ ከአንቺ ከእንደዚህ አይነት ሴት ጋር ነው እንዳታወሪ ነው ያሉኝ። ዳትስ ዩር ስቶሪ። የሚያቅሽ የለም እኔ ካላወኩሽ ማለት የሚያቅሽ የለም በግድ ካላወቅኩ ብለሽ ሻለ እኔን ምን እንዳደረገች ማለት ነው። እንደዚህ ከሆነ ይሄ ይሄ ከሆነ ብልግና ማለት ነው። የዛሬ ሶስት ዓመት ብዙ ሰው ያውቀዋል። ዩቱብ ላይ ምናምን የተለቀቀ ነው። ቤታም ታውቀዋለሽ ማለት ነው። የእኔ ጓደኛ ነበረች። እንደዚህ ብልግና እንደዚህ አይነት ባለጌ ከሆንች ማለት ነው። እና የእኔ ጓደኛ ነበረች ብዙ ሰው ያውቋል። ቤታም ታውቂዋለሽ እና እንደዚህ በቲክቶክ ምናምን ተዋወቅን ማለት ነው። ከዛ በቲክቶክ ከተዋወቀን በኋላ ምናምን ነገር አብረን እንገባለን ምናምን ሁሉም ሰው ሀናቡ እና አዲስ፣ ሀናቡ እና አዲስ ይሉ ነበር ማለት ነው። ከዛ የሆነ ሰዓት ላይ ያው ስትተዋወቂ ምናምን ጓደኛ ሆነሽ ሴት ሆነሽ ምናምን ነገር የወደድሽውን ሰው ምናምን ታስተዋውቅ ያለሽ ማለት ነው። ከዛ በኋላ የወደድኩ የሆነ የምወደው ሰው ነበረ ምናምን አስተዋወቋት። እኔ እኔ የምኖረው ሂውስተን ነው። እሷ ደግሞ ማለት ነው ካሊፎርኒያ ነው የምትኖረው ማለት ነው። ከዛ በኋላ የሆነ ጊዜ በቪዲዮ ኮል እያወራል፣ ቪዲዮ ኮል ተሳስታ ማለት ነው ወደ ላይ ሳታደርገው የባሌ ቤት ላይ ቤቱን አየሁት ማለት ነው። እንዴ ምንድን ነው መሰሪው እዛ ምናምን ነገር ስራል ምንም ማለች። ከዛ እሱ ጋር ስደውል እሷ እኔ ጋ ናት አለኝ ማለት ነው። ከዚህ በፊት ማን ብዙ ሰው ያውቃል እና ቤታ ተናገሪ

ሰፈር ነኝ ያለሁት አለች እና ከዛ እሱ ጋር ስደውለት ምናምን ነገር እኔ ጋ ነው ያለችው ምናምን ነገር አለ ማለት ነው። ከዛ ደወልኩላትና እሱ ነግሮኛል ምናምን ነገር ብዬ ከዛ በኋላ መጨረሻ ላይ የምንተፈጠረው ልጁ ሁለታችሁንም አልፈልግም ብሎ እዚህ ቲክቶክ ላይ የሆነ ሰዓት ላይ አብረን ቅዳሜ ቅዳሜ እንገባ ነበር ጎንና ለጎን ማለት ነው። አሁን እኮ ከሮሚ ጋር እኮ ባትጣላ ኖሮ እኮ ይሄንን ታሪክ ሁለት እዚህ ደረጃ ላይ ሮሚ ሮሚ እኔ አሁን ይህን አልስማማም። አዲስም አውቃታለሁ ጓደኛዬ ናት። የቲክቶክ ሀናም እንደዛ ሁለቱንም ወዳችኋለሁ ግን

ሰዎቻችሁ ሲጀመር ነው እንግዲህ አውስ ቤታዩ አስገባቻ ልታሰድበኝ ነው ማለት ነው ሀና አስገባቻል ያ ለዛ ነው ጋጥ ወጥ ከሆነች ለዛ አይደለም ይኸውልሽ የቆየ ታሪክ ነው ግን ልጅቷ ማለት ነው በዛ በዛ ነገር እንትን አትለኝም እና ተመልሰን ፍሬንድ ነበርን እኮ ሁሉም ሰውኮ ያውቃል ሁሉም ሰው ጋጥ ወጥ ትግባ ብላ የምታስገባት ምንፈልጋ ነው ቤታዮ? እኔ የቤት ይችን ልጅ እንድትገባ የፈለገችበት ሪዝን ትንገረኝትም። ቢኮዝ ቤታዮ ለምን ንታወር ያለሽ ምትልሽ እንድትንደ አቃት ነው አይደል የምትነግሪኝ። እኔ አላቃትም፣ ልጅቷን ነገርኩሽ። አንቺንም አቅሽ የራስሽ ሙድ እኔ ቲክቶክ ላይ ከመጣ በኋላ አቅሽ አለው። አንዳንዴ የሆነ ኮመንት የምትሰጭው አንዳንድ ሰዎች ሲያወሩ በምታረጊው ነገር ትመችኛለሽ። አንድ ቀን ወይ ሁለት ቀን ቤትሽ ገብቻለሁ፣ ደስትኛለሽ አልኩኝ ልጅ በቦሌ በባሌ ማላቃት ሊገብታ እኔ ኳንቱ ስላለችኝ አይደለም የምናደደው። እኔ ኪዳነ ምህረትን ሲሰድቡኝ ብሉ ግድ የለኝም። ግን እንደ አንድ ኢትዮጵያዊ የአዲስ አበባ ልጅ ከሆነች ደግሞ ገብተሽ ባትወጭኝ። እቤቴ መግባት የለባትም ለእኔ ጥሩ ስሜት ከሌላት፣ አይኖ ስትበለጨ አትወጭም። አሁን እሷ ልወልድ፣ ልሳቅ፣ ልቀልድ በራሷ ላይ ብቀልድ እንኳን ሊያዳምጣ እሷ አይችልም። ለምን ጨለማ ባሪያ ነው የምትመጣ ሰክራ እርግጠኛ ነኝ ፓንቷን አውልቃ የምትደንስ ነው የምትሆነው። እንዲህ አይነት ደግሞ የኢትዮጵያ ሕዝብ ሰልስቶታል። እንደዚህ አይነት ቀሪራ ባሪያ ቢቀልድ፣ ስትቀልጅም እኮ ለዛ ያስፈልጋል። ሰክረሽ፣ ራስሽን ጥለሽ፣ ባለጌ የጓደኛሽን እንደዚህ የምትርመጠመጭ ከሆነ አበሻ አይወድሽም። ስለዚህ በግድ እኔ እንደ ዕቃ ትፈልጋ የምትናደድ ደንቆሮ ሴትዮ ምንም ላረጋት አልችልም። ለምን እኔ ቤት አመጣችኋት? ነው ጥያቄ፣ ለምን እርግጠኛ ላይ ስለ እኔ ኔጌቲቭ ቪዲዮ የሰራ እኔ ልንገርሽ፣ እኔ ልንገርሽ ሮሚ፣ ይኸውልሽ ሂዊ፣ ቤታን አስገቢያት። እኔ ከዚች ከሀናቡ ጋር ማለት ነው የስንት ዓመት አሁን አምስት ዓመት ነው አይደለ? አምስት ዓመት ጓደኞች ከዛ በኋላ ከሁለት ዓመት ጓደኝነት በኋላ ነው እንደዚ ያደረገችው ማለት ነው። እና አሁን ማለት ነው እሷ እንደዚህ ባይዘወይ እኔ የኔና የእሷ ጓደኝነት በውስጥ ነው የምንጨርሰው። የእሷ ቤተሰቦች ነው እና የኔ ቤተሰቦች ነው ያስታረቁን በዚህ ጉዳይ ማለት ነው። እንደዚህ ወተን ምናምን ነገር አላደረግንም። እኔ ሲጀምር ጓደኛ ሲይዝ እሷም ጓደኛ ስትይዝ ምናምን ነገር ወተን እንትናላለምን እንጂ በጣም ትልቅ ትልቅ ትልቅ ነገር ነው ህይወቴ ላይ ያደረሰችው። ከዛ ልጁ መጨረሻ ላይ ማለት ነው ሁለታችሁንም አልፈልግም ምናምን ብሎ እንደ ፍሬንድነት በፍሬንድነት አደረገው ማለት ነው። ከዛ በኋላ ከአንድ አመት በኋላ እንደዚሁ ተጣላን። በዛ ምክንያት ተጣላን ማለት ነው። ከተጣላን በኋላ ተመልሳ ማለት ነው እኔ እሷ የሆነ ቦይፍሬንድ ምናምን ያዘች ማለት ነው። እሷ የሆነ ቦይፍሬንድ ስትይዝ እኔም ደግሞ ማለት ነው፣ በውስጥ ያለ ነገር ስላለ ምናምን ነገር እሱ ሲደውልልኝ አናግረዋለሁ አናግረዋለሁ ግን እሷ ያንን ነገር ስላደረገች ምናምን ነገር መጠራጠር ጀመረች መጠራጠር ጀመረች። ከዛ የሆነት እንደውም ቤት ታየው ምናለች እን አንቺና አናቡ ተጣልታችኋል ወይ ምናምን ስትል እንደውም ለአናቡ አይ አልተጣላልም ዝም ብለን ነው እንትን እንላለን። እኔ እንደውም ጠፍቻለሁ። ታውቂያለሽ እኔ እንደውም ጠፍቻለሁ ያ እና ብዙ ነገር አድርጋኛለች እኔም ደግሞ ብዙ ነገር አድርጊያታለሁ። መጨረሻ ላይ ግን ልጁ ግን ለእሷም ለእኔም አልሆንም። ልጁ በራሱ መንገድ ሄዷል እና አሁን እኔ ጋር የመጣ መታ ለመጣላት ነው የመጣችው እንጂ አንቺን ለመናገር ምናምን ነገር አደለም። ገብቶሻል አደለ? ግን ምን እንደሆን ተቀልሽ እኔ እና እሷን ያገናኘን በጓደኝነት እኔ ሲጀምር ቲክቶክ ላይ እንደዚህ የሰረሰ ወይ የሰመጠ ጓደኝነት አልይዝም ሮሚ ታውቂያለሽ። እና ታውቂያለሽ ስልሽ ባላይ ብዙ አንቀራረብም። እኔ እና አንቺ በሙድ ነው የምንቀራረበው እና ከእሷ ጋር እና ከእሷ ጋር ብቻ ነው እና ስንጣላ ብዙ ነገር እስከ እሷ ቤተሰብ እስከ እኔ ቤተሰብ ደርሷል ግን ቲክቶክ ላይ አንድ ቀን አውርተን አናውቅም። ያወራነው ግን አንድ ቀን ሳይክረን ቅዳሜ ለጋብተን እንዴት ነው እንደዚህ የምታደርጊኝ የራሴ የሆነን ሰው እንዴት ነው እንደዚህ ብለሽ የምትቀሚኝ ምናምን ነገር ብለን አወራን። ከዚ ዩቱብ ላይ ለቀቁት ማለት ነው ከዛ ልጁ ቲክቶክ ስለሚጠቀም አወቀና፣ ሁለታችንም ተው ለእሷም ለእኔም አልሆነ። ሮሚ ቆይ ቆይ፣ ሮሚ እግዚአብሔርን ዝም ብለሽ አታስውጭ። የመጀመሪያ ሳትሰሚ ሳታስጨርሽ አመሰግናለሁ። በመጀመሪያ ደረጃ ኮመንት ላይ ፍትህ ልሆናችሁልኝ ሰዎች፣ ግን እኔ አልኩትን ሳት ያልኩት እዛ አታስጨር ነው ማምላክ ነው ያሰጠኝ። እግዚአብሔር ምስክር ነው። ሮሚ ቁም ነገር ነው የምልሽ። አዲስ ሀናን አስገቡ ስትል ከዛ እንዲህ ሀኒ ያለች እንዲ ያልኩና አስገቡ አልኩኝ። ነገር ግን እኔ ደ ይበረታል። ሮማን እግዚአብሔርን ሁሉም ሰው እኔ ነው እኔም ነው የሚችለው፣ ለምን እንደሆነ አላውቅም። ሲቀጥል ደግሞ ያልኩት ምንድን ነው ኖ ኖ ይሄን ጉዳይ ነው የምልሽ። እኔ አሁን ይሄን ጉዳይ እሷ ያለችን ይላል አዲስ ያለችውን ጠይቂያት፣ አለ አዲስ በወንድነ እንደተጣላችሁ ስራትኝ። ከዛ ወላሂ አይደለም አልተጣላንም አሉ። ሰው እኔ ቡዳ አይደለውም፣ አውቀው ኦሮምዬ። ስለዛ ተውኳቸው በቃ። አሁን ይህን ወሬ እንደተጣሉ እንደዚህ ቲክቶክ ላይ አለ። ጓደኛሞች እንደሆኑ አውቃለሁ። አብረው ይጠጣሉ፣ አብረው ይጨፍራሉ፣ አብረው ይዝናናሉ። ገባሽ? ከዛ አንድ ቀን ላይ መጡና ባህሌን ቀማች ምናምናም ያሉ ቪዲዮ የተቀባበሉ ሰሩ። ከዛ መቼ ደግሞ አብረዳቸው አይቻችዋለሁ። ሰው እኔ የተጣሉ አልመሰለኝም፣ የውሸት ነው የመሰለኝ። ያልኩት ደግሞ አንቺን ስለሰደበችሽ አይደለም አንችን ባትሰድብሽ ኖሮ ይሄ ወሬ ገብታ፣ በፒስ ብትሆኑ ኖሮ ማለት ነው። እሷ ገብታ በደንብ አድርገው ያብላሉ ምንድን ነው? ኦሮሚዬ አንቺን ደግሞ እንትን ስትሽ እኔ አስገቢያት ብዬ አይ አስገቢያት፣ እኔም አውቃት እግዚአብሔርን ፈታ ስትል ምናምን፣ አንዳንዴ ደግሞ ያቺን በጓንም ትንሽ ላጠላጥ ታደርጋለች ምናምን በዛ በዛ በዛ በቃ እንስቃለን ምናምን እንጂ እግዚአብሔር ምስክሬ ነው። አንቺን ራሱ የሰደበችሽን ጭራሽ አላየሁም። አሁን ነው ስሟን ሰርች ሳረግ የአንቺ ፎቶ ተለጥፎ አንደኛ የው ሁለተኛ ነገር ደግሞ ሀናቡን በጣም ነው የምወዳት፣ አንቺንም በጣም ነው ሞድ ገብታ። ግን እንደዛ ስትላ አንቺ ማትፈልጊው እኔም ድንግጥም ዬ ተሳቅጭ ሚዩት አድርጋል። ተይም አላልኩሽ ምንም አላልኩኝ። ግን ሁለታችሁ የምትስማሙልኝ ደስ ይለኝ ነበር። አያልፈልግም ካላችሁ ደግሞ እሺ። እኔ ግን ሮሚ ተይኝ፣ ይህን ለማለት ነው። አመሰግናለሁ። ፍትህ ልሆናችሁልኝ ሆልስ ቤታ የምታወሩት ነገር ስለ አዲስ እና ስለእሷ ቤትሽን ከፍተሽ ሁለቱ እኔ ምንም አይሰራልኝም። እኔ ምን ያደርግልኛል? አዲስ ስላለሳ ምንም ቢፈጠር ከነ ምናምንሽ ሞድሽ ማከብርሽ የእኔ ፍቅሬ ላንቻለኝ ኧረ ዛሬማ ሮሚዬ ጣልሽኝ እኮ ጣልሽኝ ጣልሽኝ። ዛሬ እኔን እኔን ልታሰድብኝ? ማርያም አሁንም ቢሆን እወድሻለሁ ግን እግዚአብሔር ምስክሬ ነው። እንደዚ አይነሱ አይደለም ፍየል የሚበሉ አሉ። እኔ አልበላም ፍየል እና በግ። ሮሚ ስሚ ቁም ነገር እግዚአብሔርን ከፍቶኛል። ሮሚ በቃ እውነቱን ልንገርሽ፣ ካስከፋሽኝ ከከፋሽ አሜሪካን ሀገር ከፋ የለም። በሱሪ በጉርድ ቀሚስ በምናምን እያረግሽ ልበሽ ከፋይ ከገዝተሽ ማለት ነው የሚከፋሽ ማለት ነው።